ሰላም ሰላም ወዳጆቼ፣ እንደምናላችሁ። እስኪም ቪዲዮ ተመልከቱት። እንደ እኔ ሃይማኖት መስበክ አልቻልኩም። ለእመቴ እኮ ነው ማን ምን ስለሆነ ይከለክለኛል እንዴ! በየቦታው መናገር አልቻልኩም፣ የፈለግኩትን መስበክ አልቻልኩም። እንዴ፣ በተማርኩት ትምህርት፣ ረጅም ዓመት እድሜ በፈጀው ትምህርት፣ በማስተርስ ሁለት ዲግሪ አለኝ። የግዴታ በኦሮምኛ ላይ መሰከስ አለብኝ? ምን ማለት ነው ይሄ? እኛ ኦሮሞችን እናከብራለን። ግን ኦሮምኛ መናገር ግዴታ ነው ቢለኝ አልሰማውም። ላከብር እችላለሁ። መናገር ግን ግዴታ የሚሆን አይገባም። ደደብ። በጣም ይገርም ነው። ለመሆኑ ግን ማነው ፍቅሪ ሲዝምን ነብይ ደምሳሽን እንዳይሰብክ የከለከለው? በነገራችን ላይ በኢትዮጵያ ሕገ መንግስት በአንቀጽ 27 ንዑስ አንቀጽ አንድ ላይ ማንኛውም ሰው የራሱን እምነት ሃይማኖት የመከተል የማስተማር መብት እንዳለው ይደነግቃል። በዛው ልክ ደግሞ በአንቀጽ 27 ንዑስ አንቀጽ አምስት ላይ ይህ የሚያስተምረው ሃይማኖት ወይም እምነት የማህበረሰቡን ሞራል እና ባህል የሚጻረር ከሆነ ሪስትሪክሽን ወይም ገደብ እንዳለው ሊከለከል እንደሚችል ይደነግቃል። ሶ፣ እንግዲህ ነብይ ደምሳሽ ትልቁ ፈተና የገጠመው እዚህ ጋር የመስለኝ የታወቀው እኛ ኢትዮጵያውያን አብዛኞቻችን አማኞች ነው። በቀላሉ ስፔሻሊ ከእምነት ከሃይማኖት ጋር የተገናኙ ነገሮች ለመቀበል ይከብድናል እና ያ ይመስለኛል ትልቁ ግንብ ወይም ቻሌንጅ የሆነበት ነብይ ደምሳሽ ነገር ያበሳጭው ይመስለኛል። ዞሮ ዞሮ ዋናው ነጥብ ዛሬ ላወራላችሁ የፈለግኩት ምንድን ነው፣ ያው እዚህ ቪዲዮ ላይ እንደሰማችሁት ምን ይላል ነብይ ደምሳሽ ብዙ ዲግሪዎች ማስተርሶች እንዳሉት፣ ነገር ግን እነዚሁ ላይ ትምህርት ማስረጃዎች እያሉት ኦሮምኛ ባለመናገሩ እና ኦሮምኛ ባለመቻሉ ስራ እንዳላገኘ ስራ መስራት እንዳልቻለ ኦሮምኛ መናገር ግዴታ እንደሆነበት የሚገልጽ ቪዲዮ ነው ወይም የሚገልጽ መልእክት ነው ያስቀምጠልን። እንደዚህ አይነት ቪዲዮዎች በብዛት ይለቀቃሉ። አንዳንድ ጊዜ ያው የሚለቁ ሰዎች ብዙ አሉ፣ እናያለን፣ እንሰማለን። ዞሮ ዞሮ እንድምታቸው ምንድነው ነው? እንደዚህ አይነት ቪዲዮዎች መልቀቅ ምንድን ነው እንድምታው ወይም ምንድን ነው ግቡ የተፈለገው ነገር ምንድን ነው ነው ወይንስ ሪያሊቲው እውነታው ያ ነው? እውነት ኢትዮጵያ ውስጥ ዛሬ ላይ ኦሮምኛ መቻል አለማግኘት ለማግኘት ዋስትና ነው፣ ወይም ፕራዮሪቲ ግዴታ ነው፣ እውነታው ያ ነው የሚለውን ነገር መጠየቅ ያስፈልገናል ማለት ነው። ሶ ከዚህ አንጻር እንደዚህ አይነት ቪዲዮዎች መርዛማ ናቸው፣ ወይም አንዱን የማህበረሰብ አካል ፈርስት ራንክ ላይ ያለ ሲቲዝን ወይም የመጀመሪያ ዜጋ ወይም ደግሞ ሌላው በይ ተመልካች አንዱን በይ የሚያደርግ አይነት እንድምታ ወይም እንደዚ አይነት አመለካከት ህዝብ ውስጥ እንዲፈጠር የሚፈልግ አይነት ቪዲዮ ነው። እና እንደዚህ አይነት ቪዲዮዎችን እውነታዊ ሄነው ወይ ብሎ መጠየቅ እንደ ዜጋ እንደ ህዝብ ያስፈልገናል ማለት ነው። በእርግጥ ኢትዮጵያ ውስጥ አሁን ባለው ሁኔታ የፖለቲካ አንትን ጠቅላይ ሚኒስትሩ ኦሮሞ ናቸው። ፊልድ ማርሻል ፊልድ ማርሻሉ ኦሮሞ ናቸው። አዳኒች አቢቢ የአዲስ አበባ ከንቲባ ኦሮሞ ናት። ሽመልስ አብዲሳ የኦሮሚያ ፕሬዚዳንት ኦሮሞ ናቸው። ሌሎች ኦሮሞ ባለስልጣናት ሊኖሩ ይችላሉ። ግን እውነታው ምንድን ነው? እውነት ተምረው ወጣቶች ከስራ አጥነት አንጻር ኦሮምኛ እየቻሉ በስራ አጥ ቁጥር ብዛት ኢትዮጵያ ውስጥ ያለው ዳታ ምን ያሳያል? የሚለውን ጉግል ማድረግ ሰርች ማድረግ ማየት ያስፈልጋል። እውነታው ያ ስላልሆነ ማለት ነው። ሌላው ነገር ከድህነት አንጻር ስናይ ከሌሎች ኢትዮጵያውያኖች ጋር ሲነጻጸር ዛሬ ኦሮሞ ምን ያክሉ ነው የተሻለ ኑሮ እየኖረ ያለው የሚለውንም ነገር ማየት ያስፈልጋል ማለት ነው። ቢያንስ ቢያንስ ጎረቤቶቻችን ኦሮሞ የሆኑ ጎረቤቶቻችን፣ የምናውቃቸውን ሰዎች መቃኘት፣ ማየት ኦብዘርቭ ማድረግ ያስፈልገናል፣ እውነታውን ለማወቅ ማለት ነው። ታሪኩ ኢትዮጵያ ውስጥ እኮ ኦሮሞ አይቶ የማያውቀው ድህነት ውስጥ ገብቷል። በገጠሩ በከተማ ውስጥና ከፍተኛ የሆነ በድህነት ውስጥ እየተሰቃየ ያለው ኦሮሞ ቁጥር ብዛት በጣም በጣም በጣም ለቁጥር የሚያዳግቱ ናቸውና ይሄንን ማየት ያስፈልጋል። ተጨባጭ እውነታ ያ ስላልሆነ ማለት ነው። ከሰላም አንጻር ስናይ፣ ከህዝቦች ወጥቶ መግባት ጋር ከኮንፍሊክት ከጦርነት ጋር በተገናኘ ስናይ፣ ከሌሎች ክልሎች በጣም በከፋ መልኩ ዛሬ ለኢትዮጵያ ኦሮሚያ ውስጥ ወጥቶ መግባት ከባድ ሆኗል። ጦርነት ነው። ህዝቡ ሁሌ በሰቆቃ ነው፣ በስቃይ ነው የሚኖረው። ሁሌ ግድያ ነው፣ ሞት ነው፣ ሁላ ነገር ኦሮሞ ከዚህ በፊት አይቶ በማያውቀው መልኩ እየዘነበበት ነው ያለው። ሶ አሁን እንደ ነብይ ደምሳሽ አይነት ሰዎች እና ሌሎችም እንደሚለቁት ወይም ሊፈጥሩ እንደፈለጉት ናሬቲቭ ኦሮሞ የመጀመሪያ ዜጋ ኢትዮጵያ ውስጥ ኦሮሞ ከሆነ አንድ ሰው ኦሮሚኛ ከቻለ ሁሉ በእጁ ሁሉ በደጁ ነው እንደሚባለው አይነት ናሬቲቭ ሊፈጠር እንደፈለገው አይነት ሳይሆን እውነታው እንደው እንደሚባለው እነዚህ ሰዎች ባለስልጣናት ቅድም እንገለጽኩላችሁ ኦሮሞ ከሆኑ ጊዜው የነሱ ከሆነ እንደሚባለው የኦሮሞዎቹ ከሆነ ለምንድን ነው ይሄውላ ጦርነት ኦሮሚያ ውስጥ ሆነ ነው ለምንድን ነው ይሄውላ ችግርና ሰቆቃ መከራ ድህነት ስራ አጥነት በኦሮሞዎቹ ላይ በኦሮሞ ዜጎች ላይ የመጣው የሚለውን መጠየቅ ያስፈልጋል ስለዛ እንደዚህ አይነት መርዛማ የሆኑ ቪዲዮዎችን የምንሰራ ሰዎች እስፔሻሊ ያው በተለያየ አጋጣሚ እውቅና አግኝተን በሶሻል ሚዲያም በምንም በምንም ትንሽ ኢንፍሉዌንስ መፍጠር የምንችል ሰዎች እንደነዚህ አይነት መርዛማ ቪዲዮዎችን ከመልቀቃችን በፊት የሚያመጣውን ኔጌቲቭ ኢምፕሊኬሽን ማየት ማሰብ ያስፈልገናል። እንደ ኢትዮጵያዊ በፍቅር ተሳስቦ ለመኖር እውነታውን ማወቅ መረዳት ያስፈልጋል። እና ነብይ ደምሳሽ እንደ ወደ ቀልብ እንድትመለስ ጥሩ ነው። ሌሎችም እንዲህ አይነት ማይሆን ናሬቲቭ ለመልቀቅ የምትፈልጉ ናሬቲቭ መፍጠር የምትፈልጉ ሰዎች ጥሩ አይደለም የሚለውን መልእክት ለማስተላለፍ ነው። አመሰግናል።